የመቻል ስፖርት ክለብ የስራ ኃላፊዎች በብስራት ራዲዮ ና ቴሌቪዥን ጉብኝት አደረጉ። የመቻል ስፖርት ክለብ ከፍተኛ የስራ ኃላፊዎች ዛሬ በብስራት ራዲዮ ና ቴሌቪዥን ስቱዲዮ በመገኘት ጉብኝት አድርገዋል። በጉብኝቱ ላይ የተገኙት የመቻል ስፖርት ክለብ ስራ አስኪያጅ ብርጋደር ጄኔራል ኑሩ ሙዘይን ና የመከላከያ ሚዲያ ዘርፍ ኃላፊ ብርጋደር ጄኔራል አስፋው ማመጫ በተወዳጁ ጣቢያ ብስራት ራዲዮ ና ቴሌቪዥን ስቱዲዮ ጉብኝት ማድረጋቸው እንዳስደሰታቸው ገልጸዋል። በተለይ መቻል ያለው በተለይ በጣም ወደ ባለፈኛ እንድን መጣ ያስገደደል መቻል የቀድሞ ድሮ መቻልና ሀገርን ኢትዮጵያን የሚያስጠሩ የመቻል በጣም ታዋቂ ግለሰቦችን በግሉም እየረዳ እየደገፈ ስላለ እንደዚህ የሚያደርግልህ ሰው ደግሞ አተጋግዘን መስራት ስላለብን ነው። እኛም እዚህ የመጣ ነው። ይህን ገጎመኝም በኋላ እንዴት አብረን እንስራ። ካሁን በኋላ ስለ አርሰናል ስለ ኦያያ ብቻ ሳይሆን አርሰናል ብቻ ሳይሆን መቻል መቻል እንድትሉ ስለምንፈልግ እዚህም ስላላችሁ ተርታችሁም አክብራችሁም እናንተ ስለጋብዛችሁ እናመሰግናለን። የብስራት ራዲዮና ቲቪ መስራችና ባለቤት ጋዜጠኛ መሰለ መንግስቱ የመቻል ስፖርት የስራ ኃላፊዎች ተወዳጁን ጣቢያ ለመጎብኘትና የስራ እንቅስቃሴያችን ለማየት ወደ ስዳችን መምጣታቸው በእጅጉ እንዳስደስታቸው ገልጾ ከዚህ በኋላ መቻል ብስራትን በሚፈልገው ጊዜ ሁሉ ከጉኑ ይሆናል ብለዋል። ፍቅር ትስስር ከዚህ በኋላ በእናንተ ጉብኝት ይቀጥላል። ባለፈው መተን ጃንሜዳ ያሳለፍናቸው ጊዜዎች በጣም ደስ የሚሉ ነበር። ዛሬ ደግሞ እናንተ በግንባር የት ናችሁ እስቲ እናያችሁ ብላችሁ መጥታችኋል። ሪሊ በጣም ነው ደስ ያለን፣ በጣም ነው ደስ ያለን። በጉብኝቱ የመቻል ስፖርት ክለብ ከፍተኛ የስራ ኃላፊዎች የብስራት ቴሌቪዥንንእና የብስራት ራዲዮንን ስቱዲዎች ላይ ምልከታ ያደረጉ ሲሆን ባዩት ነገር መደሰታቸውንና ለመቻል ስፖርት ክለብ ለሚሰራቸው የሚዲያ ስራዎች ልምድ እንደቀሰሙበት ተናግረዋል። ብስራት ራዲዮና ቴሌቪዥን ለመቻል ስፖርት ክለብ ከዚህ በፊት ተከታታይ የሙያ ድጋፍ እያደረገ መቆየቱን የገለጹት የስራ ኃላፊዎቹ በቀጣይም ይህ ድጋፍ ተጠናክሮ እንዲቀጥል አስገንዝበዋል። መቻል ስፖርት ክለብና ብስራት ራዲዮና ቴሌቪዥን ድርጅት ከዚህ በኋላ በርካታ ስራዎችን በጋራ ለመስራት ቁርጠኛ መሆናቸውን የሁለቱ ተቋማት የስራ ሀላፊዎች ገልጸዋል።